ለማንኛውም አሁን ከአንቺ ጋር ብዙ መነጋገር እኔ እኔም አልፈልገውም፣ በአብርሽ ጉዳይ እኔም አልፈልገውም። ቆይ ሄርሜላ አይኑን በጨዋት በመጣች ሲጀመር ይሄም አሁን ይሄ ተጎታቹ ምን ለበለ ይሄኛው ይሄ ሁለተኛው በግ ከአቤል ያኛው ብሩግ ጎትቷት ይዞ መጣ ሩታ ጋር። ሰው በዚህ ልክ በዚህ ልክ ዓይን አውጣማ ሊሆን አይችልም ሰው። ኧረ በስመ አብ እንዴ በቃ ምን ታርግ ነው? ሩታ ምን ታርግ ነው? ቆይ ቆይ ቪዲዮን በየጊዜው ጉድ ነው። እንግዲህ ቪዲዮን እስከ መጨረሻ አንድ ላይ ቁጭ ብለን እናያለን። ቆይ አንቺ ጋር መነጋገር የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም። ደስ ይለኛል ብዙ ነገር እየረሳ ነው። ቆይ ሄርሜላ፣ አብርሽን የላከሽ አቃጢያት? የድሮ ሚስቴን አቃጢያት፣ ሰልችቶኛል ከሷ ጋር መኖር በቃ በዚህ ተናዳ እንፋታ ምናምን ብሎ እሱ የላከሽ ምንድን ነው? በዚህ ልክ የሆነ የሰይጣን ባህሪ፣ የሰይጣን ባህሪም አይደለም፣ ሰይጣን ራሱ እኮ እንደዚህ ካልመጣ በስተቀር የሰው ልጅ እንደዚያ ይሆን? ኧረ ተው፣ ሰይጣን ይቀናል። በዚችማ ሰይጣን ይቀናል። ከሰው አልተፈጠርሽም። ቆይ ከሰው አልተፈጠርሽም ሆነብሽ እንጂ እውነቴን ነው የምልሽ። እኔ እንደፈለግሽ ሆኜ ክብር እና ፍቅር የሚያስፈልገው ሰው ነው እና ይኸውልሽ፣ አይደለም ሌላም ነገር ሁኚ እንደዚህ እንደ ልብሽ። ድሮ እንዳዘሽው ያ ሞኙ አብርሃም አይደለም የምታገኙ። ገባሽ? እኔን አማክሮ ነው። ፊቷ ላይ ያለው ደስታ እኮ ማለት ነው የሆነ ትልቅ ነገር አሳክታ እና በህይወቷ ማሳካት የምትፈልገውን ነገር ጨርሳ ምናምን ነገር እኮ ነው የሚመስለው። በእርግጥ አሳክታለች። በቃ ሀሳቧ የነበረው ከሩታ ጋር የእሷ የህይወቷ ትልቅ ግብ የነበረው ከሩታ ጋር አብርሽን መለያየት ነው፣ እሱ ተሳክቶላታል። በቃ ማናችንም አሁን ለንግረው ማንችለው ነገር ነው። ብዙ ነገር ተፈጥሯል በአብርሽና በሩታ ህይወት፣ ግን እንደዚች ሴትዮ የሆነ ምስጥ የሆነ ሰው ከስር ከስር፣ በቃ ከስር ሙጥጥ አርጋ በልታ ጨርሰዋለች። በቃ ቀፎ ብቻ ሲቀር እንደዚች ገፋ አድርጋ ነው በቃ ያስወደቀችው ትዳሩ በቃ እኔና ማክሮ ነው የሚያደርግ ዞር በይልኝ ሌላ ነገር ነው የምትፈልገው ሰላም ሰላም፣ ውድና የተከበራችሁ ቤት እሺ ቤተሰብ። እስካሁን በኢንትሮ ተነጫነጭኩ መሰለኝ ይቅርታ። ሩተ ሰላም ብላ እስከምትገባ እንግዲህ ሰላም ተይለና ተለ እንደተመልካች ቤተሰቦች ላድረስ። እንዴት ናችሁ ቤተሰቦች? አላችሁ አለን እግዚአብሔር ይመስገን። ትላንት እንግዲህ ከብዙ ተአምር በኋላ ከብዙ ምን ልበል ትላንት ያው የታዘባችሁትን ነገር ታዘባችኋል ብዬ አስባለሁ። እና ብዙ ሰዎችም ደግሞ በውስጥ መስመር እያወራችሁ ነበር፣ ይህን ነገር አትፍራቸው፣ ልክ ልካቸውን ተናገር ምናምን የምትሉ ሰዎች ነበራችሁ። እና አመሰግናለሁ ስለምታበረታቱኝና ስለምደግፉ እና እንግዲህ ዛሬም በአዲስ ቪዲዮ ተመለሼ መጥቻለሁ፣ እንደተመልካች እኔ ያለኝን አስተያየት ለመስጠት። ለዚህ ቻናል ምናልባት አዲስ የሆናችሁ ሰዎች ካላችሁ ይሄ ቻናል ከስሙ መረዳት እንደምትችሉት ሰዎች ሶሻል ሚዲያ ላይ በሚያጋ የሚሰሩት ህይወት በተለያየ እንቅስቃሴያቸው እንደተመልካች ያለን አስተያየት ከማህበረሰብ አንፃር ከተለያየ ነገር አንጻር ከካልቸራችን ከባህላችን አንጻር እንደተመልካች ያለን አስተያየት የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰሞን ስላላችሁ፣ እኔ ቡሱ ነኝ። እንዲሁም ደግሞ ይህን ቪዲዮ ደግሞ ደግሞ ደግሞ ቆይ ቆይ፣ ሰብስክራይብ ስልትዝ ስላለኝ ነው። ሦስት ሺህ አምስት መቶ ደርሰናል። እቺን ሳምንት እንትን እናድርገን። እቺን ሳምንት አራት ሺህ እናስገባ ምናልባት ስ ከቻላችሁ አራት ሺህ ለማስገባት እንሞክራለን እና ቪዲዮን እስከ መጨረሻ ተከታተሉ። ቪዲዮን ደግሞ እየጀመራችሁ አሁን አሁን ላይክ አድርጋችሁ ጀምሩ። ሀሳብ አስተያየቶቻችሁን ደግሞ ኮመንት ላይ በነፃነት ማስቀመጥ ትችላላችሁ። በቀጥታ ወደ ቪዲዮ እንግባ። ላገኘው ነው እንዲሁም ደግሞ ወረቀቱ ላይ ሊፈርምልኝ ላደርግ ነው ማለት ነው። ምክንያቱም ከዚህ በኋላ በቃ ማለት ምንም መቀጠል ያለበት ነገር ስለሌለ ነገሮች ማውቃት ስላለባቸው። እንዴ ቆይ ስሙ፣ እረ ወገን ሩታ ላይ እስቲ ከቤት መውጣት ከጀመረች በኋላ ያለውን ለውጥ ተመልከቱ። ማለት እንጃ እኔ የሰውን ልጅ ጭንቀት በዚህ ልክ እንትን እንደሚለው የሆነ ክብደቱ እንደሚቀንስ ወይ ደሞ የሆነ መልኩ እንደሚያጠፋ አሁን እያየው ነው። ሩታ ላይ አራስነቱ ጥሩ ጊዜ ነበር፣ ግን እንጃ አሁን ተናዳ ስለሆነ ይሁን አላቅም። ብቻ ሩታ ሰውነት ላይ ምንም ደና ነገር እያየሁ አይደለም። በዚህ አጋጣሚ ሮ ተኤን ቪዲዮ የምታዩ ከሆነ ማለት ነው ራስሽ እንዳትቆጂ በየትኛውም አጋጣሚ ማለት ነው እንድችበልሽ እንዳትጨነቂ እንዳታሰቢ፣ በቃ ራስሽን በደንብ መንከባከብና ከዚህ በኋላ ይበልጥ እንዲሁም በነፃነት ነው መኖር ያለብሽ። እኔ ራሴ ነገሮችን ወጣ ወጣ ብዬ ቶሎ ከነሱም ተለይቼ ነገሮችን ለማስተካከል እየተሯሯጥኝ ያለሁበት ምክንያት ያ ነው እና እንግዲህ ከፈጣሪ ጋር ነገሮች ይሳኩልኛል ብዬ አስባለሁኝ። ዛሬ ነገሮች ያልቃሉ ብዬ አስባለሁኝ። በጣም ቀላል ነገር ነው። ያ ወረቀቱ ላይ ፈርምልኛል። ከዛ ደግሞ ወደ ፍርድ ቤት ይገባና ማህተብ ይደረግበታል። የተፈራረምበት ቀን ይጻፋል። በቃ ጀስት ያበቃል ማለት ነው። በህግ አግባብ ያልቃል። ሁሉም በስመ አብ። እኔ ግን በጣም ሩታን አከበርኳት። ለምን በሉ። ሩታ አሁን ከመውረዷ በፊት የተጀመረው የፍቺ ፕሮሰስ አሁን ወልዳ አብረሽ ልጁን በትክክል እንትን እንዳይ እንዳይደሰትበት ተጽዕኖ አላረገችበትም። እኔ እንዲያውም ቅርብ ጊዜ የጀመረችው ምናምን ፕሮሰስ መስሎኝ ነበር። ግን ያው እነሱ እንደሚሉት ከሆነ ከመውለዷ በፊት ምናምን ነው የተጀመረው ፕሮሰሱ እና ግን በቃ ልብ ብላችሁ አይታችሁ ከሆነ ማለት ነው ለማስቀየም አልሞከረችም። አብርሽን ቤት ምናምን ነገር ሲመጣ ማለት በቃ በትክክል ልጁን አይቶ አቅፎ ስሞት እንዲደሰትበት ምናምን አልከለከለችው። ያን ሁሉ ቀን ሲመላለስ ምናምን አስቡ። ይህ ሁሉ የፍቺ ፕሮሰስ ላይ እያሉ ነው ማለት። ከዚህ በላይ ለሰው ልጅ ክብር እንዴትም ልትሰጥ አትችልም ሩታ እና በዚህ አጋጣሚ በትክክል የምር በጣም ሪስፔክት አለኝ ለሩታ። ያው ለትንሽም ጊዜ ቢሆን ጥሩ ጊዜ እና መልካም ጊዜያቶችን አሳልፈናል፣ እና ያንን ነገር እያሰብኩኝ ክፉ ነገርን ማድረግ አልፈልግም። እንዴት ነው? ሰላም ነው። ለምን መጡ? ቆይ እሺ፣ አሁን ለምን መጡ ሄርሜላ እና ብሩክ? ከዛን ደግሞ ሰላም እንድትለው ምናምን ነገር እጁን ይዘረግ ረጅ እንደዚህ በዘረጋበት መቁረጥ ነበር። የምሬን ነው ልጁ ምን ሙሽራ ነው? እዛ ደብቃችሁት ነው የመጣችሁት? አይታይም አሁን። በባህላችን ምናምን ነገር ሙሽራ ሲኮን አሁን እንግዲህ ያው አይቀርም፣ ከዚህ በኋላ ሄርሜላና አብርሽ አንድ ላይ መሆናቸውም አይቀር ነገር እና ልክ እንደ ሴቷ ቤት እየተሞሸረ ነው እንግዲህ አብርሽ ቬሎ ምናምን ነገር ለብሱ ሰው እንዳያይ ምናምን ነገር ተብሎ፣ ከዛን አባወረዋል በላት። እንግዲህ ሄርሜላ ተብዮ ደግሞ እየተንጎማ ማለች ምናምን ነገር እየመጠች እንዴ፣ ቆይ የጉዳዩን ባለቤት አብርሃምን ላናግረውን የጠራሁት እና፣ እንዴት መጣችሁ ሲጀመር አንተ ያለውን ሰማችሁ። ውክልና ለሄርሜላ ሰጥቻለሁ። ያ ማለት ከዚህ በኋላ እኔና ሄርሜላ አንድ አካለን ማለት እኮ ነው። ሌላ ማብራሪያ ምን ምን ምን ፈለጋችሁ? ቆይ እኔን ትወክላለች ከዚህ በኋላ እኔ በምገኝበት ቦታ ሄርሜላ ብትገኝ ችግር የለው። አጸደቀ አጸደቀኩ። በቃ የሱና የሄርሜላን አንድ ላይ መሆን መጋባት አጸደቀ። ምን አይነት ስርዓተ ቢስ እንደሆነ ነው ያላቀ። ምን አይነት ክፉ ልብ እንዳለው ነው ያላቀ። ተው ሩተን ተው፣ የሩተን እኮ ሩተን መና ከጀመር ከቆየ ግን ኧረ ተወላጆችህን አታሰድቡ። በየቀኑ በየእለቱ ምናምን ነገር በአንተ ምክንያት አይሰደቡ። አሁን ልሰማ ነው የመጣሁት መልዕክት ላድርስ ነው የመጣሁት። እኔ እዛ ደህና ነው፣ እግዚአብሔር ይመስገን፣ በጣም ተመችቶታል። እና አሁን ላይ ደግሞ ወደኋላ ተመልሶ ነገሮች እንዲጭንቅላቱ፣ እንዲረበሽም ብዙ ነገር እንዲፈጠርበት ስለማልፈልግ ነው እኔም እዚህ የመጣሁት እንጂ፣ ከአንቺ ጋር መገናኘት ምናምን ፈልግ ያለና በቃ ባለቤትነቷን እኮ እያጸደቀች እኮ አጸደገችሁ በቃ እንዲነካብኝ አልፈልግም፣ እንዲጨነቅ አልፈልግም። በእርግጤ በፊት የምትለው ነገር ነው፣ ግን በጣም በቃ በደስታ ስሜት ሆና አሁን እያወራቻለችው። እስቲ ሄርሜላን በትክክል ተከታተሏት፣ መታወራውን ነገር ያው በተቆጣ በጮኸ ምናምንም አይደለም ይሄ ስትሽ ግብር፣ ኧረ ተይ። አሀ፣ ኦኬ። በመንዘላዘልና የቤተሰብንም ስም ጨምር በማሳደብ ነው ማለት ነው። እንኳን የለውም ኧረ ተይ መንከባከብ ምናምን የሚለው ይቀየርልኝ። አየነው። ኤኒዌይስ፣ አሁን ከእኔ ጋር አፍ ልትካፈች ከሆነ የመጣችው ከምኑን በላይ የሚገርመኝ ማለት ነው ሁለት ሴቶች መሀል እ ብሩክ ተብዬ ገረድ። ለነገሩ ሁለት ሴቶች መሀል አልኩ፣ ይቅርታ፣ ሶስት ሴቶች አንድ ላይ ቁጭ ብለው አንደኛው ትንሽ ያለው ሴት መሆኑ ነው እንዴ? የሆነ እኮ ድምፁ በቃ ለስለስ አድርጎ ምናምን ነገር ሲያወራ ለማያውቅ ሰው ምናምን በቃ ጥሩ ሰው ምንም አያውቅ እጁን አጣምሮ በቃ አንገት ስለደፋ ምናምን ጨዋ ምናምን አይመስልም፣ ሲጀመር ማለት ነው። ሲጀመር አጠገቧ እንዳይደርሱ ፖሊስ መቅጠር ነበረባት ሩታ ማለት ምክንያቱም እነዚህ ሰዎች አንድ ትዳሩ እንዲፈርስ ምናምን ነገር በጣም እጃቸው አለበት። ብሩክም አቤልም ከዛ ደግሞ ዋነኛው ውሽማ ስሞን አልጠራ አለች ምናምን ነገር፣ እነሱን ሰብሰብ አድርገው እኮ ማለት ነው ከርቻሌ፣ ያው ሶስቱንም የሴቶች ቢታሰሩ ጥሩ ነው። እንደ ሀሳብ፣ እንደ ሀሳብ ሶስቱም የሴቶች እስር ቤት አብረሽም፣ አራቱም እንጂ አራቱ ሄርሜላም፣ ማን ነበረ አቤልም፣ ከዛም ብሩክም ምናምን ቆንጆ የሴቶች ወይኒ ምናምን ነገር ቢጣሉ ቆንጆ ነው። እኔ የፈለግኩት እሱ ነው። አንተ የመጣህበትን ምክንያት ልትነግር እንችላለን ጠይቋት ፈልገኛለች፣ መምጣት ስላልቻልኩኝ መቅረት አልፈልግም፣ ጠይቋትና አውሯት ንገሪኝ ብሎ ነው የመጣ ነው። መደወል ትችላለች ከፈልግች ልካቸው ነው ወይበች። እኔ ኮ ግርም የሚለኝ ማለት ነው ቆይ እና አብርሽ ቤተሰብ ውስጥ ሁሉም ነገር በወኪል ነው እንደሚሰራው ሁሉም ነገር ወኪል ነው። ትናንት አብርሽ ላጠፋው ጥፋት ወንድምየው ታናሽ ወንድሙ ለዛው ይቅርታ እያለ እየተንበረከከ እያለቃቀሰ መጣ። ከዛን አሁን ደግሞ እሱ በተራው እሱ ለሚመለከተው ጉዳይ እሱ ሊፈርም ላለው ጉዳይ እነዚህን ሁለት ማይረቡ ሰዎች ላካቸው። ምን ማለት የወኪል መንፈስ ነው ያለው እናንተ ጋር የተመታ ስቀልን ነው። ግን እንደዛ እኮ አይሰራም። ምናልባት ያመለጣችሁ ክትባትም ካለ በዛው ነገሩ። ወኪል የሚያስፈልጋቸው ነገሮች አሉ፣ ወኪል የማያስፈልጋቸው ነገሮች ደግሞ አሉ። ከማያስፈልጋቸው ነገሮች አንዱ ይሄኛው ነው። ሁለተኛው ደግሞ ይቅርታ ምናምን ነገር መጠየቅ ነው። አሁን ያንተ ራሱ መምጣት እዚች ጋር ለኔ ምንም ምንም ትርጉም የለውም። ሩታ ባንቺ ምክንያት እዛ ሰላም አይደለንም፣ ማለት ወንድሞች እየመጡ ነው ምናምን ምናምን። ስለዚህ ይህንን ነገር ደግሞ መፍታት አለብን አይደል? መሳሪያ ይዘው ማይሆን ማይሆን ነገር እያደረጉ ስለሆነ በዛ ጉዳይም ከሆነ የፈለግሽን እንድናወራ የመጣ ነው። ቆይ መሳሪያ ምናምን ይዘው ሲል ማለት ነው። ቆይ አሁን ለምሳሌ ማለት ነው አሁን የሩታ ወንድሞች ሄደው ቆይ ቢገሉ ሌላውን ሰው ከገደለ ሰው ሁሉ ሊታሰሩ የሚችሉት አሁን አብርሽን ምናምን ነገዘ በመድረ አረቱንም ተቃቅመው እንትን ቢሉ ማለት ነው። ሌላው ሰው ከገደለ ሰው እኩል ነው ሊታሰራልት። እኔ እሱ ተገቢ ቅጣት አይመስለኝም ማለት በጣም ይበዛባቸዋል። ያ ቅጣት በጣም ብዙ፣ ምናልባት የአረቱ በአንድ ሰው ተካክሶናል። ለነገሩ አረቱ ተደምረውም አንድ ሰው አይወጡም። በእርግጥ ግን፣ እሺ ለማንኛውም እንቀጥል። እንጣጥጣጥ እኮ ምላሽሽ እንጣጥጣጥ ያለው እኮ ያንቺ ነው በቃ ኖርማል ነው ብዬ ነው እያሰብኩ። ለማንኛውም አሁን በአብርሃም በኩል ያለውን ነገር ብትነግሪንና ነገሩን ባትዛዩ። ስሚ ስሚ እኔ አሁን እዚ ጋር ከኔ ጋር አፍ እንድተካፈጭ አይደለም እዚ ጋር የቆምኩትሽ። እንዴ ቆይ ሲጀመር ሩታ፣ ለምንድን ነው ይህን ሁሉ ጊዜ የምታባክኙ ከነዚህ ማይረቡ ሰዎች ጋር ቆመሽ? እንዴ ለምንድን ነው ይሄ አስርም ሰላሳም ደቂቃ ምናምን ነገር የሚቃጠለው? ለምንድን ነው እዚች አሁን አንቺ ጋር ቆሞ ላወሩበት እኮ ማለት ነው። ሄዶ ቤተክርስቲያን ማመስገን ያለባቸው ከደህና ሰው ጋር አዋልከኝ ብለው የምር ዝም ብለሽ እንደቀላላት አሁን ከነሱ ጋር ቆሞ ምና ነገር እንትን ማለት ነው። አንቺ ደግሞ በዚህ አጋጣሚ እንትን አይደለም ንቀት አይደለም፣ ግን ከነዚህ ጋር ስለቆም ንሳ ግቢ። እነዚህ ማይሮ አንቺ የሚያራክሱ ሰዎች ናቸው። እነሱ ሄደው ያመስግኑ። አንቺ ደግሞ ንሳ ግቢ። ምክንያቱም ተነካከሽ አሁን እነዚህ ሰዎች፣ ምንም ከእነሱ ጋር አፍ መክፈት አልነበረበሽም። በቃ ባጭሩ ባብርሽ ጉዳይ ይመለከታል ያንቺ ጉዳይ ያለብሽ ችግር አለብሽ። እንደዛ አይነት ከወረዱ ቃላቶች ውጭ የተለየ የምትናገሪው ቃል ስለሌለ አሁን ዞሮ ዞሮ አንቺ እንድትሰድቢኝ ወይ እኔ እንድሰድብሽ ምናምን አይደለም የመጣሁት። ሄርሜላ አንቺ እኮ ተስፋ ቁረጪ። እውነት ተይ ማለት ተስፋ ቁረጪ፣ በቃ ተይ። አሁን ሴት ነኝ ብለሽ እያሰብሽ ምናምን ነገር ከሆነ ተስፋ ቁረጪ። አሁን እንደዚህ ሩታ ክብራሽ ምናምን ነገር ቆማ ስላወራችሽ ምናምን፣ ተይ ተይ። እንደ ሴት ብቻ ሳይሆን እንደ ሰውም እራስሽ ናት ተጉዛሪ። አሁን ከአብርሽ ጋር ጊዜያዊ ደስታችሁ ምናምን ነገር መርጣችሁ ተይ፣ ነገ ማለት ነው ተይ፣ ይኸው የሩታ አይነት እጣ ፈንታ ይደርስብሻል። በቃ አለቀ። ከዛ በኋላ ደግሞ እንደ ልብሽ መትቀያየሪ ወንድ አይኖረሽ ይህን በእርግጠኝነት መናገረው ማለት ነው፣ የትኛውም የሀበሻ ወንድ እንደዚች አይነት ዘልዛላ ሴት ማግባት አይፈልግም። እኔ ቢቻል ቢቻል እንዲሁ ማለት ነው ለአንድ ለተወሰነ ለአመታት እንዲሁም ቢቻል ባትመለሽ ጥሩ ነው። ከሚዲያው ጥፍት ብትና ቢያንስ ሰው እንዲረሳሽ ያረግሽውን ነገር ምናምን ነገር እንዲረሳሽ ቪዲዮችንም ሁሉንም ብታጠፊ ትንሽ ይቀልሻል። ትንሽ ከዛ በኋላ ሰው ምናልባት ማያውቅሽ ሰው ብዙ ስለሚኖር እነሱ ሰዎች እንደምንም አታለሻቸው፣ እንድንት ያለሽ እንጂ በዚሁ ከቀጠልሽ ህይወት ላይ ተስፋ ቆረጅ። ልክሽን ስታገኝና ልክ ስትገቢ እንደዚህ የምትጣጭበትን ነገር ወይም ነገር ብሩክ፣ ዝም እንዳሉ ነው፣ ዝም እንዳለች ነው ብሩክ የወንድ ስም ነው። ተሳሳትኩ። አሁን አንተ ብዬ ስለጠራው እና ብሩክቲ ዝም ብላ እንደ ቆዘመች ነው እስካሁን። እንዴ! ኧረ ተው ተው ተው፣ ቢያንስ ወንዶች ምናምን ነገር። ማን ነው? ኧረ ተይ፣ ኧረ ተይ፣ ወንዶችን አክብሪ ቢያንስ። ብሩክቲ፣ ልብሽ ድሮ እንዳዘሽው ያ ሞኙን አብርሃም አይደለም የምታገኙ። ገባሽ? እኔን አማክሮ ነው ከአንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄድሚንድ። በጣም ጥሩ ና፣ ምን ላድርግ በቃ እኔና ማክሮ ነው የሚያደርገው። ስለዚህ በጣም ጥሩ ምክንያቱም የተሻለ ሀሳብ ስለምሰጠው፣ ገባሽ? በጣም በንግግር ምስማማ ሰው ስለሆንኩኝ በጣም ጥሩ። በቃ ታያለች አይደል? ሂጂ አለችሽ እኮ በቃ ሂጂላት እንዴ ሂዱላት ምን ትሰራላችሁ? በቃ አልፈልገም አለች። ቅድም ገና ስትመጡ እኮ ነው እንደማትፈልጋችሁ የነገረችው። ምን በቃ የሆነ ትልቅ ግብ ፈጽሞ እንደሚመጣ ሩታን በቃ ጨጓራን ልጦ መምጣት ትልቅ ግብ እንደሆነ አይነት ነገር እኮ ነው በቃ እየሆናችሁ ያላችሁት። እኔ በዚህ ልክ ሄርሜላ አብርሽን ተጠምተው ነበር ብዬ አላሰብኩም። የምር የሆነ በቃ ደስታ እኮ ማለት ነው፣ ወደር የለውም። በቃ ወደር የሌለው ደስታ ነው። ዓለም ላይ ምንም ብታገኝ አሁን እንደዚች አይነት ደስታ ሄርሜላ አታሳይም። አታስፈራ አራኝ ለዘፋኙ እንስ ብሩክ በደንብ ነው ማሳያችሁ። ይቅርታ እንግዲህ በደንብ አርጌ ልካችሁን ሳስገባችሁ ልክ ተገባላችሁ። እስከዛሬም ድረስ ዝም በማለቴ ነው እንደዚህ የተፈጠረው። እኔ እኮ ለማንን ብዬ አይደለም ማለት

ከንቱ የሆነ አብርሽ ተብዮ ሰውዬ፣ መቼስ ይሄን ቪዲዮ ታየዋለ ብዬ አስባለሁ። አብርሽ አሁን ሩታ የለቀቀችውን ቪዲዮ ማለት ነው እና እስኪ ምን ይሰማል አሁን? ሚስት እንደዚህ ማንም እየመጣ የደነፋበት ምናምን ነገር ጸጓራዋን ልጦ ሲድ ምንም ቢሆን የቀድሞ ሚስት እንበል እንግዲህ፣ ከዚህ በኋላ ምን ይሰማል ማለት ደስ እያለ ነው። በዚህ ሰዓት ማለት በጣም እየረካ ነው፣ ስለተናደደች፣ ስላዘነች፣ ስለተጎዳች ለአብርሃም ማድረግ ያለብኝን ለእነሱ ማድረግ ያለብኝን እንዴት ልካቸውን መስጠት እንዳለብኝ በደንብ አድርጌ ያሳያቸዋለሁ ማለት ነው። በጣም ጥሩ። መልካም ጊዜ ከጎነሽ ነን ማለት እንደገብሻለን ምንም ማለት ብዙ እውነት ለመናገር ይሆናል። አንቺን ከሆነ ከሆነ እቅዶችሽ የሚያስተጓጉልሽን ነገር አታርጊ እንጂ በሌላው በሁሉ እንስማማለን ከአንቺ ጋር ሩታ ማለት አሁን፣ ለምሳሌ ሩታ ምናልባት ከተማ ልትቀይር ታስባለች፣ የሆነ ነገር ከሀገርም ልትወጣ ታስባለች። ይሄ ይሄ ነገር ደግሞ እያለ መስተጓጉል ይሆንባታል እና ነገሮችን ያውና ልክ ሄርሜላ ከሄርሜላ አንድ የሚወሰነው ነገር ማለት ነው። በብልሀት ማረጓ ነው። ሄርሜላ የክፉ ቢሆንም ግን በቃ የክፋት ቢሆንም ሄርሜላ ነገሮችን በብልሀት ነው የምታደርገው። እና ትንሽ አሁን ሩታ ስሜታዊነቷን ትንሽ ቆጠብ ብታደርግና ነገሮችን እጇ እስክታስገባ ድረስ እንትን ብትል ብትታገስና በቃ አንድ ያቺን የምትፈልጋትን ነገር እስክታገኝ ብትታገስ አሪፍ ይመስለኛል። እስኪ ለማንኛውም ግን ማለት ነው፣ እስኪ በዛሬው ቪዲዮ እንደኔ ቆሽታችሁ ያደረባችሁ ምንም በቃ ቃል አጣውኩ ለእነዚህ ሰዎች ብሩክ ተብያም ብሩክቲ፣ ከዚህ በኋላ ብሩክን ብሩክቲ ነው የምንለው። ብሩክቲ ምናን ተብያም፣ ሄርሜላ ተብየው፣ ግደ እንግድየው ሰውዬ። እነሱ ዛሬ በቃ ከአእምሯችን በላይ ነው ነት። ለማንኛውም ግን እኔ ያለኝን አስተያየት እንደ ተመልካች ሰጥቻለሁ። እናንተም እንደ ተመልካች ያላችሁን አስተያየት ኮመንት ላይ በነፃነት መስጠት ትችላላችሁ። እዚህ ድረስ ደግሞ ያያችሁ ሰዎች ላይክ ሳታደረጉ እንዳትወጡ እና ሰብስክራይብ ያላረጋችሁን ሰዎች ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።